ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ? እንግዲህ ሰሞኑን በተለያየ ምክንያት ጠፍተን ነበር። እንደገና ተመልሰን መተናል። ዘና ፈታ የምትሉበትንና አዳዲስ መረጃዎችን የሰሞኑን ወሬዎችን ይዘንላችሁ መተናል። ቪዲዮዎቻችንን እያያችሁ ዘና ፈታ በሉ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን እንድትሆኑ እንጋብዛችኋለን። ይመጫችሁ ሪቪውድ አደረግነው ቪዲዮ ስናልፍ፣ ከውጪ ገንዘብ በማስተባበር ብዙ ሰዎችን ሲያግዙ ሲረዱ የምናውቃቸው ሰዎች እንግዲህ እርዳታው በትክክል አልደረሰም ተብለው ተጠርጥረዋል። እነሱስ ምን እያሉ ነው? ያሉትን ቪዲዮን ቅንጭብ ቅንጭብ አድርገን ለእናንተ አምጥተናል። ማን ነው እርዳታው አልደረሰም ብሎ በቅድሚያ ጥያቄ ያቀርበው? እሱንም ይዘንላችሁ መጥተናል። እስቲ ቪዲዮውን እንመልከት። ውጪ አድርጌ መጠየቅ እፈልጋለሁ ማለት ለምንድን ነው ያልሰጣቸው፣ የት ጋ የደረሰው የሚለው ማለት ኦኬ። እነዚህ ገንዘብ ሰብሳቢዎች፣ ቆይ ለእነሱም ፌርነስ አንድ ጥያቄ ላንሳ። አሁን ፍራውን፣ አንተ ሰጥቻችኋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉ። እና አንተ በእርግጠኝነት ቃል የገባኸውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድን ነው ማስረጃው? አንደኛ ሬሲት አለኝ፣ በአካውንታቸው መግባቱ? ያን ማቅረብ ትችላለህ? ኦፍኮርስ አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር የሆነ እንዳልሆነ ማወቅ የጀመርከው በታይም ፔሪድ አስቀምጥል። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው አንድ ዓመት ወዲህ፣ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል? ከፍተኛ ብር የረዳኸው በንትን ያለ ነው በደረሰኛ ያለ ነው በአመት ምረቷ እመጣልሃለሁ። መቶ ሺህ ዶላር ነው ካሽ በመቶ ሺህ ዶላር መቶ ሰባት ሺህ ዶላር። አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ አለም ጠፋሉ እስካልክበት ጊዜ ድረስ መቶ ሰባት ሺህ ዶላር እልክልሃለሁ። ደረሰኙ ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን እልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አለው እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይህን ያክል ገንዘብ እናንተ ጋር አለ ብዬ እንትን እንዲ ዲቴል ከሆን ከሄድኩኝ ብዙ ነገር ነው የሚሄደው አሁን እኔ አንድ ሰው አንደኛው ልጅ ጋር 1217 ነው ምና ሚሊየን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው 12 ሚሊየን 700 ምና አንደኛው ጋር ወደ ወደ ስድስት ሚሊዮን አካባቢ ነው እንትን ያልኩት ሌላኛው ጋር አንድ ነጥብ ሁለት ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት ሚኪ መማር አለባቸው። እግረኛው ሐቢባ ፍቅሩ አብጤ፣ ተስፋዬ፣ ሐረርጌው ካሊድ ተስ፣ ባላደራው ሙባረክ ፍቄ፣ ኖርዌይ፣ ናርዶስ የረሳሁት አለ። እያየናቸው ከባዶ ተነስተው እንደ ሁለት ቪላ፣ ሶስት መኪና ብር በሚሊየን በአካውንታችን ውስጥ አለ። ላሳያችሁ ከፈለጋችሁ ምድረ ምቀኛ ላሉን እነሱን አምጡና ምንጫቸውን ይንገሩ። ደሶላ ማስክ ምንጫቸውን ይዘግቡ። ከየት ነው እስቲ በኢትዮጵያ ኑሮ እንግዲህ የኢትዮጵያ የዶክተር የፕሮፌሰር ክፍያ አስር ሺህ በማይሞላ በሆነበት ሀገር ምንም ነገር በምንም ነገር የማይታወቁ ሰዎች ጨናጩን የማይለዩ ሃይስኩል ያልጨረሱ ልጆች በዚህ ደረጃ በልጥጥ ይሳብነን ብለው አጣ ፊት ለፊት ሳይፈሩ በላሽ ቢሆን ሳያሳውቁ ቢሆን ምናምን ሳየው ትልና ማንምም አይጠይቅም። ሰው ሊጠይቅበት የቻለው ነገር እራሳቸው መጥተው በቀጣጠሩት ነው። እራሳቸው መጥተው እንዲነን ባሉት ነው እኛ እንዲኔ ያደርግ ነው ብለው ስላሉን፣ ይምጡና እነዚህ ሰዎች ብሩን ከታመጣችሁት የተሰጠው እርዳታ እንዲሰጡ ነው። ያ የተወሰነ ፈርቅ ይዛሉ የታወቀ ነው። ለጋዝም ለምንም ደግሞ እኔ ኤክስትራ እንደሚሰጥ ስለማቀውን የሆነ እርዳታ ሲሰጥ ፍራውን ይህን ስታደርስልኝ ብሎ የሆነች የሚያስጨብጣት ነገር አለ። አቃለሆነ እማቀውን ነው የምነግርህ። የሚያስጨብጣት ይሄ ከእናንተ የጋዙንም የምኑንም የሻይ ቡና ማያ እችን እችን እያለም ይልከዋል። ኤክስትራ ነው የምልህ ከሚሰጠው ገንዘብ ሌላ። እንግዲህ እንደሰማችሁት ነው ወንድማችን ፊራኦል ብዙዎችን በማገዝ ከውጭ ብር በመላክ ከራሱ ቀንሶ በመርዳት የምናውቀው ነው። እሱ እንግዲህ ብዙ ብር እንደተጭበረበረ በራሱ ቲክታክ አካውንትና ቴዲ ሀዋሳ ቤት ውስጥ በተገኘው ላይቭ ላይ ብዙ ተናግሯል። ሰምተነዋል። ከ25 ሚሊዮን ብር በላይ እንደተጭበረበረ እና የላከው ደግሞ ወደ ተገቢውና ወደ ተጎዱት አካል ሙሉ በሙሉ ያልደረሰ መሆኑን አረጋግጫለሁ ብሏል። ግን ቁጭ አድርጌ ብጠይቃቸው እያለ ይገኛል። ከቲክታክ ወጥቻለሁ፣ ነገር ግን በደንብ መጠየቅ ከጀመርኩ ብዙ ብዙ ነገር መጠየቅ እፈልጋለሁ እያለ ሰምተነዋል ከነዛ መካከል ሲረዱ የነበሩት ወይም ደግሞ ከሱ ጋር በእርዳታ ስራ ላይ ኮኔክት ያላቸው ሰዎችን ተጠርጣሪ አድርጎ ቴዲ አዋሳ እንግዲህ አቅርቧል። ከነዛ መካከል ማስተር አብነት፣ ባላደራው፣ መማር ሚኪ፣ ፊታውራሪ የመሳሰሉት ናቸው። ብዙ ያልጠቀስኳቸው አሉ። እነዚህ ሁሉ ማስረጃዎቻቸውን ይዘው ይቅረቡ እያለ ነበረ ወንድማችን ፊራኦል እሱ ደግሞ ትክክል ነው ብዬ ነው ማምነው። ከዛ መካከል ግን ወንድማችን አብነት ከደሙ ንጹህ ነኝ፣ ከፊራውል ከወንድማችን ፊራውል ጋር በእርዳታ ምክንያት ሁለት የተገናኝቻለው ሁለት የም የተገናኘውበት መንገድ በዚህ መልኩ ነው ብሎ ቪዲዮ አጋርቶናል። ቪዲዮውን እንመልከት። ዛ ሰዓት ላይ የሚያነሳው ወይም ያወራቸው ንግግሮች ወደ ሰው ጆሮ በሚደርስበት ጊዜ ይዞ የሚመጣውን ነገር በደንብ ማሰብ ነበረበት፣ የሚል ሐሳብ አለ። ከዚህ መነሻ ወደ ዋናው ሐሳቤ ስመለስ ወንድማችን ፍራኦል በቀጥታም በተዘዋዋሪም የተቸገሩ ሰዎችን ይረዳል። በተዘዋዋሪ የተቸገሩ ሰዎችን ይረዳል ብዬ ሳነሳ ወንድማችን ፍራኦል በእኔ አማካይነት ለተቸገሩ ወገኖች ሁለት ጊዜ ድጋፍ አድርጓል። ወደ እኔ ጋር ለተቸገሩ ሰዎች እንዲያደርስ የላከው አደራ በታማኝነትና በሐቀኝነት እሱ ለላካቸው ወገኖች በትክክለኛው መንገድ በትክክለኛው ሁኔታ አደራውን አድርሻለሁ። ወንድማችን ፊራኦል እኔ ጋር ሁለት ጊዜ በእርዳታ ጉዳይ ተገናኝተናል ብያቸዋለሁ። ከዚህ ውጭ ግን ወንድማችን ፍራኦል በእርዳታ ጉዳይ ብቻ ሳይሆን ከእኔ ጋር የሚገናኘው እንደ ቤተሰብ ለእኛ የቅርብ ቤተሰብ ወዳጃችን ነው። ከወንድማችን ፍራኦል ልትቻ ጋር ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ምንም አይነት ጥላቻ ምንም አይነት ክፍተት ምንም አይነት መካከላችን ላይ የተፈጠረ አለመግባባት የለም። ዛሬም ሰላም ነን፣ ዛሬም እንደዋወላለን፣ ዛሬም እንነጋገራለን። ዛሬም እኔና ፍራኦል ትናንት የነበረው ወዳጅነታችን እንደተጠበቀ ነው። ሁለት ጊዜ የላካቸውን አደራዎችን ወይም አድርስልኝ ለእነዚህ ወገኖች ብሎ የላከውን አደራ አድርሼ እዚህ ጋር በምታዩት ቲክቶክ ገጽ ላይ እነዚህ ሁለቱም ቪዲዮዎች በማስረጃ ተለጥፏሉ። ምናልባትም ለማየት ለምትፈልጉ ወገኖች አንደኛው ቪዲዮ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ይሄኛው ቪዲዮ ነው ይሄኛው ቪዲዮ ነው። እቺ እህታችን በካንሰር ምክንያት ታማ ወንድማችን ፍራኦል ቲቻ እቺን ይህታችንን ለማሳከም ከወዳጆቼ ጋር አብረን ሆነን እርዳታ እየጠየቅን ባለንበት፣ እኔና ፍራኦል በግል ጉዳይ ስልክ ተደዋውለን ስናወራ አጋጣሚ እቺ በአጥንት ካንሰር ህመም ምክንያት የታመመች ይህታችን አጠገቤ ላይ ስለነበረች ስልክ ደወልኩለትና ወንድሜ ፍራኦል አንድ ይህቴ በጣም ታማለች እርዳታ ያስፈልጋታል እባክን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሀሳብ አላወራም ሶስት መቶ ሺህ ብር ይሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፊራኦል ሶስት መቶ ሺህ ብሩን ልኮ ለዚህች ይሄታችን ገንዘቡን በካሽ ሶስት መቶ ሺህ ብር አድርሼ እግዚአብሔር ይስጠው ይሂታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፊራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየኋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ አንድ መኪና ውሃ፣ አንድ መኪና ዱቄት ልኮ አደራውን አድርሸለታለሁ ይሸለታለሁ ቪዲዮ እራሱ ጋር ደርሶ እሱ ላይም ፖስት አድርጓል። እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት፣ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቡራና ላይ በነበረው ድርቅ ጊዜ ፊራኦል በእኔ አማካይነት ብቻ አይደለም እርዳታ ይሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ። እውነት ለመናገር ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ሜ ፍራኦልም በዚህ ጉዳይ ላይ አጠር ያለ ሀሳብ እንደሚሰጥና ነገሩን ለእናንተም ክልር እንደሚያደርግ ተስፋ አደርጋለሁ። በዚህ ሀሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ስጠይቀው እርግጠኛ አይደለውም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ በእናንተ በደጋጎች ሰጭነት፣ በእናንተ በመልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል፣ የተራቡትን አብልተናል፣ የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን፣ እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለግኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል መልካም ነገር ሁሉ እንዲገጥማችሁ ይመኛለሁ። ወዳችኋለሁ አመሰግናለሁ። እንደሰማነው ነው እንግዲህ ወንድማችን ማስተራብነት የተቀበለውን ብር ለተገቢው ሰው በተገቢው ሰዓትና ጊዜ አድርሷል። እሱም ንጽህናውን ላይቭ ላይ ወደ ሁለት ሺህ ሰዎች በሚገኙበት አረጋግጧል። ከዚህ በኋላ ግን ከማስተራብነትና ፊራውል ምንም አይነት ንክኪ እንዲሁም ደግሞ ሻካራነት እንደማይኖር ወንድማማችነታቸው የበለጠ ጠንክሮ እንደሚቀጥል ገልጿል። ፊራው ሊቴቻም እንግዲህ በራሱ ፔጅ ላይ ማስተራብነት ጋር ያለኝ ነገር በተገቢውና በተገቢው ሰዓት አድርሷል ብሎ ንጽሕናውን አረጋግጦለታል። ሌሎቹ ግን እንደ ተጠረጠሩ ይቀጥላሉ። በላይቭም ላይም ሆነ በራሳቸው ፔጅ ላይ ምንም አይነት ንጽሕናቸውን የሚያረጋግጥ ነገር አላቀረቡም። እስካሁንም እንደተጠረጠሩ ይገኛሉ ቴዲ አዋሳም ደግሞ ያላችሁን ማስረጃዎች ይዛችሁ ቅረቡ ብሎ ለነሱ መግለጫ ሰጥቷል ቀጣይ አድርገን ወደ ያዝነው አጀንዳ አለፍን እንቀጥል ወንድማችን አብጤ የሚባለው እንግዲህ ትንሽ ፈገግ እንድትሉበት ነው ይዘንላችሁ የቀረብነው እሱ ከጥርጣሬ ነፃ ነው የለበትም ብሎ ቴዲ አዋሳ እንግዲህ እሱን ነፃነቱን አውጥቶታል። እሱም ደግሞ በዚህ መልኩ በሽተኞችን ሲጠይቅ ሲረዳ አይተናል። እስቲ ይህንን ቪዲዮ እንመልከት።

በመቀጠል ገነት ንጋቱና ሙልጌታ ጀዋሬ ከአስራ አራት ዓመት የእርቅ ቆይታ በኋላ እግዚአብሔር በልጅ ባርኳቸዋል። እንግዲህ መልካሙን ነገር ሁሉ ብዙዎቻችሁ ስትመኙላቸው እንደነበረ ከዚህ በፊት የነበረው የእርቅ ፕሮግራም ላይ አይተናል። ዛሬም በወንድ ልጅ እግዚአብሔር ባርኳቸዋል። መልካም ጊዜ ይሁንላችሁ፣ ልጃችሁን እግዚአብሔር ያሳድግላችሁ ብለን እኛ መርቀናል። ወደ ቀጣይ አለፍን። የእድሜ ባለጸጋ የሆኑት እኚህ እናት 166 ዓመቴ ነው ሲሉ ይህንን ቪዲዮ አስደምጠውናል። የእውነት 166 ዓመታቸው ነው። ብዙ ታሪኮችን ደግሞ በዚህ ቪዲዮቸው ላይ አጋርተውናል። እስቲ ከሳቸው አንደበት እንስማ ወደ ቪዲዮ

የሉል መኮንን እርሷንም፣ በማን ጊዜ ነበሩ ማለት ነው? እነ ጃኖ ነው። አንተ መጀመሪያ ማነው የነበረ ብትለኝ፣ ራስ ደስታ። በራስ ደስታ ጊዜ ነበሩ። ማን አለ ሌላ? ባሪያ ናቸው። ያስታውሳችኋል ስማቸውን እንዴ እየረሳሁ ነው አዎ፣ ከማ ከሚኒሊክ በፊት ተበኔሊክ በፊት እንዴ አምኔሊክ ትላንትና። እሺ ማዘር እንወዶታለን። ሌላ ወደ ሌላ ስንት ዓመተ ምህረት ነው ማለት ነው የተወለዱት? ወረም ሀገር ነው የተወለዱ። እሺ ወረም ሀገር ነው በአስራ ዘጠኝ መቶ ስንት ነው? የባሌ የባሌ ገባ እናት እናቴ ባሌ ጎባ መስቀል እንግዲህ እነዚህን የመሳሰሉትን ቪዲዮ ይዘንላችሁ መጥተናል። ምን ያህል ታዘባችሁ? ከኛ ጋር ቆያችሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሚቀጥለው በአዝናኝና ፈታ ዘና በሚያስብል ቪዲዮ ይዘንላችሁ እንመጣለን። ይህም ቤት ሰብስክራይብ ካላረጋችሁ ፕሊስ ሰብስክራይብ አድርጉ። አበረታቱን። ኮመንት ማስቀምጡልን፣ ማሻሻል ያለብንን ሁሉ አሻሽለን እንቀርባለን። ይመቻችሁ። ባባይ